ባንቺ እይታ ትዳር ማለት በራሱ ምን ማለት ነው? የማይገባን ነገር ራህሙዬ፣ ሳይክል የሚባል ነገር መኖሩን አናውቅም። ሁሌ ፍቅር እኮ ይደብራል። በጥፊ ካላለኝ የወደደኝ አይመስለኝም ማለት። ሴት ልጅ ወደ ትዳር ከመግባቷ በፊት ለራሷ ልታሟሏቸው የሚገቡ መስፈርቶች ምን ምንድን ናቸው? ለምሳሌ ወንዶች ሀራም የሚሆንበት ከወንድ፣ አለ ማግባት ሴክሹአሊ ምንም የማይችል ከሆነ ሀራም ነው ለሱ ማግባት። ግዴታ ደግሞ የሚሆንበት አለ። በተለይ አሁን ላይ ደግሞ ይሄ ሰርፕራይዝ የሚሉት ነገር ሰርፕራይዝ ኢኳል ቱ ላቭ በጣም ሮንግ የሆነ ኢኳይሽን ማለት ነው። ያን ኳልኳት ምጣድሽን እኔ ነኝ የሰበርኩት ምናምን ስላት ሲሄድ ግቢ ልገባ ቤቴ ማለት ነው አሁን ሀጂ በድሩ ጋ ያልኩሽ ጋር ልገባ እንደዚህ እግሬ አንስቼ ስል ማለት ነው። ሹልል እያለ ይሄዳል። ጥቁር ባብረዥም እስካሁን አይረሳኝም አለ ማይንዴ ላይ ነው፣ በጣም የሚያስፈራው።